ሲነጠፍ በድግምት ደግሞ አሸነፉ ሊል ነው። በጣም ጠንቋይ። ያልሞተን ሰው ሞተ፣ በሕይወት ያለን አገልጋይ ሞቶ እያለ ሲያለቅስ ነበረ። ያልሞተን ሰው ቤተክርስቲያኗ ገደል ማለት በቅዱስ ቁርባን ነው የገደሉት እያለ ቪዲዮ እኮ አለ። ስለዚህ ይሄንን መጀመሪያ ያጠራ፣ ንስሐ ይግባ። በጣም ሶሪ። በህይወት ያለን ሰው ሞተ፣ ጓደኛዬ ነው በማለቴ አፍሬያለሁ፣ ተሸማጠቂያለሁ። እና ከዛ በኋላ በሚፈልገው ዲቤት እንገባለን። ያን ጊዜ ታቦት ይዤ ስወጣ እሱ ቃጨን እየመታ ከፊት ለፊት መድ እንችላለን፣ ስለ እምነቱ መነጋገር ስለሚቻል እንጂ ቤተክርስቲያኗን የካደ ክርስቶስን የካደን ሰው በቤተ ክርስቲያን ላይ የሚዋሽ ሰው ላይ ቀርብ እንዲሰድበኝ ጠንቋይ እንዲህ ላይ ነው የሚቀርበው ለመሆን ጠንቋይንኛ ለራሱ ነው ነበርኩ ያለው ድግምተኛ ነበርኩ ያለ ራሱ ነው። እኔ ጥንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ደህና መጣህ ቀሲስ ዲበኩሉ። አሁን አንተን አንቱ ብዬ ለመጥራት ስለምቸገር ሌሎቹን አባቶች አንቱ ብዬ በምጠራበት አንተን ለማለት

እንደሰማችሁት በዚህ መልኩ ነው ሰድቧቸው አረፋ ምናምን ብሎ ብዙ ነገር ተሳድቦ ነው ከቀሲስ ጋር የተለያዩት። ዲቤቱን ቀንም አልቆረጡም ምንም አላሉም። መጀመሪያ አበበ ጉላት ሞቷል ያልከውን ውሸትህን እሱ ላይ አጥራና ከዛ በኋላ የምንወያየው ነው ያሉት ተቆራርጠው ቆረጡና ምን አደረጉ ጴንጤዎቹ ኤርሚያስና ወንድሞቹ የሐሰት ነገራቸውን ገጣጠቡ ማለት ነው። ሌላው ሁለተኛ የታየው ቪዲዮ ላይ ደግሞ ዩቲዩብ ላይ ገብታችሁ ይኸው እሱን ደግሞ ስሙት ምን እንዳሉ ቀሲስ በተገደሉኝ ሁሉን ይችላል እና አበበ ጉልናትን እንደገደለ እራሱን ደግሞ ቢያጠፋስ እና የለውበትም። ለማንኛው ሊቤቱን ግን ተቀብያለሁ ተቀብያለሁ ለማለት ነው። ጊዜ ስ አንተ ነቀ ጥሩ ነው እኔ እሺ ሰምታችኋል ስለ አበበ ጉልላት መነጋገር ከፈለግ ዲቤቱን ተቀብያሃለሁ አበበ ጉልላትም በውሸት ሞቷል ገለኸዋል እሱን ዋሽታል ስለዚህ ድቤቱን ተቀብያለሁ መጀመሪያ ግን ከሱ ነው የምንጀምረ ነው ያሉት እነ ኤርሚያስ ና ወንድሞቹ ግሩፖቹ የሐሰት አባቶች ሀሰተኛ ቪዲዮ ቆራርጠው ቀሲስ ልክ ለቅዳሜ እንደቀጠሩ አድርገው ቀሲስን በቅዳሜ ሀሳባቸው እንደተስማሙ አድርገው የሰሩት ቪዲዮ እና ድራማ እና ውሸት ነው ያሳዩችሁ። ይሄንን ለሁሉም አድርሱ እና ደግሞ ለቴዲም አውሮ አለው እንደዚያ ድራማ እና ውሸታም እንደሆኑ አሳየዋለሁ ማለት ነው። ወንድም ሌሎቹ ቀጥሉ እንግዲህ እንዳገባባችሁ። ተሜ ሀሳብ ካለ ቀጥልና መምህር በረከት፣ ከዛ መምህር ፍሬም ይቀጥላል። እሺ ሬዲ አመሰግናለሁ። ከዚህ በፊትም ተደጋጋሚ እልበት ነበር ቀሲስ ዲበኩሉ ዲቤቱን እቀበላለሁ ያሉት አበበ ጉልላት ሞቷል ወይ አበበ ጉልላት የሞተው በቅዱስ ቁርባን ነው የሚለውን ማስረጃ አምጣ ነው አበበ ጉልላት የምትለው ወዳጄ ነው አብሮ አደጌ ነው የምትለው ሰውን እኔ በአካል አመጣላለሁ አንተ ከነቅዳሴው አምጣ በሱ ጉዳይ ዲቤት እንግባ ነው የቀሲስ ዲበኩሉ ንግግራቸው ኤርቢያስ ደግሞ የቃል ኪዳን ታቦቱ ላይ ነው እያለ ያለው የቃል ኪዳን ታቦቱ ላይ ምንወያያለን? መጀመሪያ ግን እዚህ ጋር ያጠፋኸው አለ፣ ቤተ ክርስቲያንን የሰደብክባት አለ፣ እሱን አጥራለን ነው። አበበ ጉልላት አልሞተም እና አንተ ሞተ የምትል ከሆነ ማን ነው ነው፣ ከዛ የእናቱን ስም ንገረኝ አለው። የእናቱን ስም ደግሞ ቢነግረው ደግሞ አሁን እንደ ልማዱ ጉልላት አበበ ብሎ እንደገና አስተካክሎት አበበ ጉልላት እንዳለ፣ እንዲሁም እናቱ ከሌናት ምስክር ቀሲስ ዲበኩሉ ናቸው ሊል ነው እዚህ፣ ይህ ውሸት ነው። በተለይ ደግሞ በጣም ለምስኪን ለማዳመጥ ለሚችሉ ለፕሮቴስታንት እህት ወንድሞች አንድ መልእክት ላስተላል ኳይ ክርስቶስ ኢየሱስ በውሸት ነው ወይ የሚሰበከው? ክርስቶስ ኢየሱስን በመዋሸት ደግሞ አልፎ ተርፎ ደግሞ ቪዲዮ በመቆራረጥ በውሸት ሊሰበክ የሚችል ኢየሱስ አለ ወይ? እስከ መይ ድረስ ልቦናችሁ፣ አእምሯችሁ ይታወራል? ይህንን ግለሰብን ስትከተል እየቆራረጠ እየቆራረጠ እየቆራረጠ እየቆራረጠ የገጣጠመውን ቪዲዮ ሪል ቪዲዮ አስመስሎ ሲያመጣ አሜን ብለን የምንቀበለውስ ከምንድን ነው አያሳፍርም ይሄ ነገር ኢየሱስ ዋሻችሁልኝ ሊላችሁ ይችላሉ ይችላል ወይ ለኔ ብላችሁ ነው የተሰደባችሁልኝ ይላል ወይ ለኔ ብላችሁ ነው የተሳደባችሁ ያላጩት ይላል ወይ አይልም ስለዚህ ወንጌል ማለት እውነት እውነት ማለት ወንጌል ከሆነ አእምሯችሁ ከእውነት ጋር ቢቆም ብዬ አስባል ይህንንም አስተላልፋል ከዚህ ጋር በተያያዘ እኔ ቤኪ ቅድም ላይም ስትገባ ይቻለሁ በውሸት ልታነግሰው የምትችለው ክርስቶስ ስለሌለ አንዳንድ ጊዜ ለህሊናህም እግዚአብሔርንም በመፍራት ብትቀጥልላለሁ አመሰግናለሁ ያሬድ እሺ ተሜዋ እናመሰግናለን በጣም እሺ መመሬ ፍሬም ይቀጥሉ መምህር በረከት አይቀድሙም። ሰላም ብያለው ሁላችሁም። እሳቸው ቀድመው ይገብተዋል ሀሳብ ሚሰነው እንዴ፣ እርሶ ይቅርታ። መምህር በረከት ይቀጥሉ። እሺ፣ እሺ። ሰላም ብያለው ሁላችሁንም። መምህር ኤፍሬም ሁላችሁንም ሰላም ብያለው። መቼም ይሄን የተቀነባበረውን ነገር ስናይ እና ፕሮፓጋንዳውን እኔ ሳይ ቀሲስ እራሱ ራሳቸውን ሳይጠረጠሩ አይቀሩም። ይሄን ድብ እየተቀብያለው እንደ እውነት ብለው አንዳንዴ፣ በጣም ሶፊስቲኬት የሆነ በጣም የሚገርም አይነት ፕሮፓጋንዳ ነው እየተሰራ ያለው እና እንደው በሃይማኖት በፖለቲካ እንኳ የሌለ አይነት በቃ በጩሆትና በማራገብ አንድን ነገር እውነት የማስመሰል አይነት አካሄድ ነው የምናየው። በእውነቱ በጣም ያሳዝናል። እንደው ማንን ለማስደሰት ነው አሁን እንደዚህ የሚዋሸው? እግዚአብሔርን ለማስደሰት ነው ሰው የሚዋሸው? መቼም እንደዛ እንዳልሆነ ግልጽ ነው። ቀሲስ በጣም ኮንሲስተንት ናቸው። ሰሞኑን እኛም ጋር ገብተን እያወሩ ነበረ፣ ብዙ ቦታ እየሰማቸው ነበረ። እንደ ቀልድ ነው የኛው ወንድ ቤት እዚህ ሞተ የተባለውን ሰው ጉዳይ እሱ ጋር ነው የምከራከረው፣ በእሱ ነው ድቤት የምገባው እያሉ ደጋግመው ሲናገሩ እኔም ሰምቻቸዋለሁ። እና በታቦት ጉዳይ እከራከራለሁ ምናምን ሲሉ አልሰማኋቸውም። በታቦት ዙሪያ ግን ለመከራከር አንድ ሰው ታቦትን መስቀልም ሲነሳ ነበረ። አሁን መስቀል እና ታቦት በኢትዮጵያ ሁለት አይነት አስፔክት አለው። መስቀልም ታሪክ አለው። ኢትዮጵያ የመስቀሉ ክፈይ ኢትዮጵያ ውስጥ የመጣበት ታሪክ አለ፣ ትውፊት አለ፣ የታወተ ሲሆንም ጉዳይ አለ። ስለዚህ ሁለት አስፔክት አለው ማለት ነው። አንደኛው ታሪኩን ታሪኩን የማጥናት ሁለተኛው ደግሞ ቴዎሎጂውን መስቀል መስቀል በኢትዮጵያ ቤተክርስቲያን ምንድን ነው ያለው? በኢትዮጵያ ቤተክርስቲያን መስቀል ያለው ቦታ በአምልኮ በስርዓት አምልኮ በስርዓተ ቤተክርስቲያን ያለው ቦታ ምንድን ነው? ልጆች ካለቀሱ

በጣም ውስጣችሁ በውሸት የተሞላ እንደሆነ ቀሲስ ያላሉትን ነገር እንዳሉ አድርጎ ገጣጦ መስራት፣ ትናንት እንደዛ ረግመሃቸው አረፋ ነው የማስደፍቅህ። ይሄኔ ቪዲዮን ከዘግተ አረፋ እየደፈክ ነው። አንተን ብሎ ቄስ ብለ እዚህ ቪዲዮ ላይ ደግሞ መልሰ ትባርካለህ። እንዴት ነው ለህሊናችሁ የማታሉት? ጴንጤዎች፣ ጥቂት ጴንጤዎች ናቸው ህሊና ያላቸው ጥቂት ብዙ አሁን ናችሁ፣ ግን ይኸው አይናችሁ፣ ጆሯችሁ ድፍን ነው። እሱ የእናንተ ጉዳይ ነው፣ ይሄ የእናንተ ምርጫ ስለሆነ ግን ትናንት እንደዛ ረግሞ ሰድቦ ዲስ ኦርቶዶክስ ብሎ እንኳን ሞክስ ከማድረግ ደርሶ እዚሁ ቪዲዮ ላይ ግን እግዚአብሔር ባርኮ ቀሲስ በጣም አክባሪዎት ነኝ። እንዴት ነው ጭንቅላታችሁ የሚሰራው? እንዴት ነው ጆሯችሁ የሚሰራው? እስከ መቼ ነው የምታዋሹት? የትኛው ለየትኛው ጌታ ነው የምታዋሹት? እውነት የእናንተ ክርስቶስ ና የኛ ክርስቶስ አሁ አንድ ነው አሁን ከእናንተ ጋራ ነው ኦነስቶ ነው ውይይት የሚደረገው እውነት ከእናንተ ጋር ነው በእውነት በንጹህ ልብ ውይይት የሚደረገው ከመነሻው ይሄ በተንኮል በሸር በውሸት በቃ በመርዝ የተቀባ ነገር እያመጣችሁ እና እናንተ ናችሁ እያው ያድና ብላችሁ መሰብከ ሰው እንዴት ቁጭ ብሎ አቀነባብሮ ገጣጥሞ ከዛ ልክ በቃ እንዴ እስክሪፕቱን እንኳን በስርዓት አታጠሉም? እንደንት እንደምትሉ እና በጣም በጣም የሚገርም ውሸት ነው። ይሄንን የራሳችሁን ውሸት በራሳችሁ ውሸት ደግነቱ ራሳችሁ ራሳችሁን ያጋለጣችሁት የራሳችሁን ውሸት ራሳችሁ ናችሁ ያጋለጣችሁት? ምን ልታረጉ በቃ ነገ ፖለት ፖለቲካ ልትሰሩ ምን ብላችሁ? አዎ በቃ ይኸው ቀሲስ ቀሩ ልትሉ ማለት ነው። ውሸት ውሸት ሶ በደንብ ቪዲዮ ሰርቼ በራሳችሁ ራሳችሁ ትመልሳላችሁ ማለት ነው እና ይሄን እንቀጥላለን። መምሬፍ ነው የሚቀጥሉ መልካም ቃላት ያሰማልን ብያለው። ከዚህ በፊት ሐሳብ ያነሳችሁት ወንድሞች መምህራን በእርግጥ እንዲህ አይነት ጉዳዮች የመናፍቁ ዋና አጀንዳ ናቸው። አካሄዳቸውን ማወቅ ከምንም በላይ ይጠቅማል። የቀደሙት አባቶች እንዲህ አይነት የክህደት ቃል ወርወር ሲያደርጉ በዚያ በክህደታቸው ትምህርት መስርተው እነሱም ተጠቅመውበት ለትውልድ ማስረክበውት ነው የምናውቀውና እንዲህ አይነት አላስፈላጊ አጀንዳ እየወረወሩ ዋና አላማችን እንዳያስረሱን በተቻለን አቅም ጥንቃቄ ማድረግ ይጠይቃል። ምን ለማለት ፈልጄ ነው ይሄን ሐሳብ ማነሰው እንዲህ አይነትን ሰው በቤት እንደ ትርፍ አካል ትርፍ ገላለን ተቆርጦ የሚጣል ወይም ደግሞ ቢኖር የማይጠቅም ትርፍ አካል ማለት ነው። ትርፍ አካል የሆኑ ግለሰቦች ናቸው። ሩስ ዮሐንስ አፈወርቅ እንዲሁም በዚህ በሃይማኖት አበው ስልሳ ስምንት ወይ ስልሳ ሰባተኛው ምዕራፉ ላይ አንድ የሚናገረው ቃል አለ። ወካይ ቤቢ ዮሐንስ በውስተ ድርሳኑ የሚል ዮሐንስ ዳግመኛ በድርሳኑ እንዲህ አለ ብሎ ይናገራል። ከዚያ ይቀጥልና ይተሪያ እዩኑ ከመ በውስተ ስጋነ አባል ዘይተርፍ ወይ ንፈቅዶ ቦኑ ንመተወ ወንገድፎ እምነነ ከመ ዘይበቁ እስመ አባለስ ስጋን ውቱ ይላል ምን ማለት ነው? ሲተረጉሙ ይሰራልናል ብለን የማንሻው ትርፋካል እንዳለ አታውቁ? ምን ይላል? ምን ማለት ነው ብለው አሁን ሲተረጉሙት፣ ትርፋካል የሚባለው ይሄ ወይ እንደ እጢ ያለ ወይ እንደ ስድስተኛ ጣት ያለ ማለት ነው። ተጨማሪ ይሆን እንደዚህ ያለው ስራ ይሰራልናል ብለን እንደማንሻው አታውቁ? ምን ይላል በክርስቶስ ዋጋ የተከፈለለት በክርስቶስ የደም ዋጋ የተካሰለት ቢሆንም ነገር ግን እንደ ትርፋ